አንተም ስተህ ሌሎችንም ህዝብ እያሳትክ ገሀነም አይደለም ለዘላለም በነፍስም በስጋ ያው ስትሞት መቃጠል አይቀርም። ያንን ነገር ነው የምነግርህ። አሁንም ቢሆን ኢየሱስ ክርስቶስ ጌታ ነው፣ የጌቶች ጌታ ፈጣሪ ነው። ኢየሱስ ፈጣሪ ነው የሚል ቃል ለይቱ ጋር ነው ያለው እያልኩሽ ነው ከቀደም ጀምር እ ኢየሱስ ክርስቶስ እኔ ፈጣሪ ነኝ ብሎ የተናገረበት ቦታ ካለ አሳየን። መጽሐፍ መጽሐፍ ቅዱስ ላይ አለ። መጽሐፍ ቅዱስ ስለማታምን ለምን ብዬ ነውን እያንዳንዱ ነገር ክፍሉ የምነግርህ? አታምንማ፣ ቢነገርህም አታምንም። አለ ካልሽ መጽሐፍ ቅዱስ ላይ ኢየሱስ እኔ ፈጣሪ ነኝ ያለበት ቦታ ካለ አሳየን። እስኪ አሳያለው። መጀመሪያ አንተ መጀመሪያ ወቅ ነው እያል ያለሁት አጥና። አንተ ሃይማኖትህ እናትናባት ቤተሰቦች ስለተከተሉ አንተ ሙስሊም ስለሆን ካደለም የምትከተለው አጥና፣ ታሪክ በደንብ አጥና ስለስላሴ አመጣት ስላሴ ማን ባለፈው አራት ነው አንድ ነው ስትል አንተ ልብ ያሳየናልከኝላድርግሽና ኢየሱስ እኔ ፈጣሪያችሁ ነኝ ያለበት ቦታ ካለ አሳየን እኮ መጽሐፍ ቅዱስ አሁን አልያዝኩም እኔ ስራ ቦታ ነኝ ግን ዝም ብዬሽ አይደለም መምነቱን የምከተለው በደንብ አውቄ ተምሬ ነው በደንብ እኛ ስለያዝን መጽሐፉን ምዕራፍና ቁጥር ንገሪ እንናውጣለን እኮ እሺ አሳየኛ ኢየሱስን የፈጣሪ ይለኛ ያለበትን ቦታ ነገድንና ምዕራፍና ቁጥሩ እናሳይች። ካልሆነ ያንን መጽሐፍ ቅዱስ ስራ ቦታ ላይ ያለውት ማውጣት አልችልም፣ አሁን መጽሐፍ ቅዱስ ማውጣት አልችልም። ይህንን ደግሞ ለአንተ በቂ መልስ ነው ብለ ማለት አትችልም። የምትፈልገውን አንተ ስለ ስላሴ መጠየቅ የምፈልግም ከሆነ ስለ አንድነት፣ ስለ ሶስትነቱ መጠየቅ የምፈልግ ከሆነ ክርስቶስ የመጣው አዲስ ኪዳን ላይ ነው። እግዚአብሔር ከዛ በፊት ስላለው ነገር በደንብ ማጥናት አለብህ፣ ማወቅ አለብህ። ይሄ ሁሉ ህዝብ በጣም ብዙ፣ በአለማችን ላይ ክርስቶስን የሚከተል ብዙ ህዝብ አለ። ያ ብዙ ህዝብ ያ ሁሉ ህዝብ ዝም ብሎ አይደለም የሚከተለው ከብቷኋላ አንተ የምታውቀው አይምሮ፣ የአንተ አይምሮ ውስን ነው። አንተ የምታውቀውን አላቅም፣ እኔም የማለቀውን ሌላ ሰው ላያቅ ይችላል። ስለዚህ በደንብ አጥናፍ። ኢየሱስ ክርስቶስ አምልኩኝ ያለበት ቦታ የት ነው ብለሽ የዓለም ሀገሮች ላይ የሚገኝ ሁሉንም ቄስ ጠይቂያቸውና መልሶን ይዘሽ ነሽ የትን ቦታ ላይ አላለም ብለው ይነግርሻል። በከንቱ ኢየሱስን እያመለካቸው እንደሆነ የዛኔ ትረዳላቸው። ኢየሱስ ክርስቶስ አንድ የትን ቦታ ላይ አምልኩኝ አላለም፣ ነገር ግን ታመልኩታላችሁ። ለምን አላዘዘም እኮ ብትወዱኝ ትዕዛዜን ተከተላላችሁ አለ ኢየሱስ። ከትዕዛዙ መካከል አምልኩኝ ያለው የቱ ጋር ነው ብላችሁ እራሳችሁን ለምን አትጠይቁም? አድቀም እኔን ተገዙኝ ብሏል ወይ አላለም ይወታቸዋል የትኛውን ቦታ ላይ እንዳውም፣ እኔን ማምለክ ከንቱ ነው ብሎ ኢየሱስ ተናግሯል። ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ምን አለ? ወባጢላን ያዕቡዱነኒ ወተዓሊሙሁም ተዓሊሙል በሸር አለ። በከንቱ ያመልኩኛል፣ ትምህርታቸውም የሰው ትምህርት ነው አለ። ክርስቶስን ወደ ማምለክ የወሰደ ማንኛውም ትምህርት ሁሉ ከንቱ ትምህርት ነው። ይሄ የተናገረው ራሱ ነው። እነ ኢሳያስ ተናግረውት ነበር በትንቢት ኢየሱስም ደግመ አዲስ ኪዳል ልክ ኢሳያስ የተናገረው እንዲህ ተብሎ ተጽፏልና እያለን ይናገራል። ማን ነው ማምለክ ያለባቸው ከተባለ ታዲያ ኢየሱስ ክርስቶስን እየላከው እነ አብርሃም እና ኢስሐቅ እና ያዕቆብን እየላከ አንድ አምላክ አለ። ያን አንድ አምላክ ነው ኢስላሚያን ነው እያላቸው ያለው የአብርሃም የኢስሐቅ የያዕቆብን አምላክ አምልኩ ነው የሚለው ቁርአን አለ። ቁርአን በጣም በርካታ ቦታ አለ። እነ አብርሃም እና ኢስሐቅ እና ያዕቆብን፣ እነዚህን ታላላቅ ጻድቆች እያለ ነው ቁርአን የሚያነሳላቸው። የእነሱ አምላክ ነው ለነቢዩ ሙሐመድ ሰለላሁ ዓለይሂ ወሰለም በመጨረሻ ዘመን ላይ ተገልጦላቸው እርሳቸውንም ያናገራቸው ልክ መሲሁን፣ ሙሴን እነዚህን እንደ ጻድቅ አድርጎ ያነሳቸዋል፣ ገብሳቸዋል። ያን አንዱ አምላክ አምልኮ ነው ሌላ አይደለም። ይሄ ቀልድ አይደለም፣ ህይወት ነው። ከሞት በኋላ ህይወት አለ ወይ? ገሃነም ነው ወይ ገነት ነው፣ ከሁለት አንዱ እንጂ ሶስተኛ መንገድ የለም። ታዲያ እንዴት በራሱ ላይ ሰው ያለመረጃ እምነትን ይገነባል? የቱ ጋር ነው እኔን አምልኩኝ ያለው ኢየሱስ ክርስቶስ ብላቸው፣ ራሳቸውን ጠይቁ እንጂ ቆም ብላቸው። ለአንድ አካል አምልኮን መልሰልን አዎ ኢየሱስ አምልኩኝ ያለበት ቦታ አለ። ምንሽ አንድ ደቂቃ አስተን ኢርፎን ላስተካክልና፣ አንድ ደቂቃ መልሰላለሁ። አንድ ደቂቃ አስተካክል። አዎ አስተካክል፣ ችግር የለው። ስለዚህ ከሞት በኋላ ህይወት አለ ወይ ገነት ወይ ገሃና ገብታቸው። ስለዚህ ቆም ብሎ ሰው ማሰብ አለበት።

ስለማታውቂ አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው ወይስ አይደለም የሚለውን ደግሞ ስመጣ ነው። ንትምት እኔ ጠየኩሽ፣ አንድ አምላክ የሚለው ባይብል ላይ አንድ አምላክ እያለ ያለው ማንን ነው? እኔ አብን ነው ብዬ ማስረጃ ልስጥሽ። እሺ፣ አምጣልን። ኦኬ፣ አንደኛ ቆሮንቶስ ምዕራፍ ስምንት ቁጥር አራት ላይ ከአንዱ በቀር ማንም አምላክ እንደሌለ እናውቃለን ካለ በኋላ አንድ አምላክ አባልን አለ። ይኸው፣ አንቺ ደግሞ አንድ አምላክ የሚባለው እከሌ ነው ብለሽ ንገሪኝ። ያው ሜሮን እየጠበኩሽ ነው። ኦኬ እኛኩ ነጥለን ማየት አንችልም እያልኩ ነው። አንድ አምላክ የተባለበትን ከሌሎ ብለሽ ንገሪኝ። እኔ ያው አብን አልኩሽ፣ አንቺ ደግሞ ንገርኝ ይሄን ነው ከሌሎ ብለሽ እሺ። እኮ አልኩ መንፈስ ቅዱስን አልኩ። አንድ አምላክ የተባለበት መንፈስ ቅዱስ አለ ጥቅስ ነው የፈለኩት። ልብ አድርጊ፣ ጠየቅኩሽ። አንድ አምላክ የተባለበትን ነው ጠየቅኩሽ። አብን እኔ ያሳየው እሺ ቢካዝ እግዚአብሔር አብ ከመንፈሶ የተለየ አይደለም፣ አይደለ? ምክንያቱም መንፈስ የጠየኩሽ፣ አንድ አምላክ የተባለው ማን ነው? ከአብ ውጭ አንድ አምላክ የተባለ አካል አለ ወይ ነው ጥያቄ፣ ጠየኩሽ። እግዚአብሔር ከመንፈሱ ይለያል ወይስ አይለይም አልጠየኩሽም። አለ ወይ? ካለ አለ ብለሽ ከሌለ የለም ብለሽ፣ ወደ ቆጣይ ፖይንት እንሄዳለን። እሺ ዮሐንስ አንዳንድ ላይ ስትሄድ እኮ ወልድንም አንድ አምላክ ይላል፣ አንድ አምላክ ይላል አምላክ ነው። አለው። እዛ ጋር ነው። አንድ አምላክ ይላል ወይ? አንድ አምላክ የተባለ አምላክ የተባለ መላእክትም አምላክ ተብለዋል። መላእክትም አምላክ ተብለዋል እኮ። ስለዚህ አምላክ የሚለውን ቃል አይደለም አይ አንዳንድ ስለ አማልክት ነው የሚያወራው ወይስ ስለ ኢየሱስ ከአብ ጋር እኩል መሆኑን ነው የሚያወራው? አንተ በክርስቶስ እኩል መሆኑን አይደለም የሚያወራው። ቆይ እንመጣብልሻለሁ እሱን። አሁን የጠየኩሽ አምላክ የሚለው ማን ማን አምላክ ተብለዋል፣ አይደለም የጠየኩሽ ሙሴ አምላክ ተብለዋል፣ የእስራኤል ዳኞች አምላክ ተብለዋል ሰለሞን አምላክ ተብሏል። ኢየሱስ አምላክ በተባለበት ሂሳብ ሰለሞን ተብሏል። አምላክ ማን ተብሏል አይደለም ጥያቄው። አንድ አምላክ የተባለው የአማልክቶቹ አምላክ አንድ አምላክ የተባለው ማን ነው ነው ጥያቄው። እኔ አብ ነው ብዬ ማስረጃ አመጣው። አንቺ ደግሞ እከሌ ብለሽ ማስረጃ አምጪ አልኩኩ። በክርስትና አስተምሮ ነጥለህ አታየውም። እዚህ ጋር ጴጥሮስ እኮ አንቺና ስጭኝ ካላ አለስ አለ እባክሽ ያናና ሰንታ ካላ ኦ ሰውምትፈይስላአንድ አምላክ የሚል አንድ አምላክ የተባለ አዲስ ኪዳን ላይ አስራ ስድስት ቦታ ላይ አንድ አምላክ የሚል ጥቅስ አለ። ብሉይ ኪዳን ላይ አራት ቦታ ላይ አንድ አምላክ የሚል አለ። ይሄ አንድ አምላክ የተባለው ስፔሲፋይ ተደርጎ ማን ነው? አፖስቶሊክ ፋዘርስ ቀደምት የነበሩ ሐዋርያንን አበው የሚባሉት የሐዋርያት ተማሪዎቻቸው አንድ አምላክ የሚባለው አብ ነው ብሎ አስቀምጠዋል። ከዛ በኋላ ነው የኒቅያ ጉባኤ ከተመሰረተ በኋላ ያሉ አባቶች አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው ብለው ያስተማሩት። እኔ ጠየቅኩሽ ጥያቄ አንድ አምላክ የሚባለው ከአብ ውጪ አንድ አምላክ የተባለ አካል ካለ ማስረጃ ስጪኝ። እሺ አሁን እዚህ ማቴዎስ 2819 ላይ ስትሄድ እኮ ይናገራል፣ በስሙ ይላል። ስሙ ማለት እግዚአብሔር ነው አደለም? እሱም ይላል በአብ ወል በመንፈስ ቅዱስ እያጠመቃቸው ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ሂዱና አዛቡ ሁሉ በአብ ወል በመንፈስ ቅዱስ አጥምቆ የሚል ጥቅስ ነው እንጂ አለው። አንድ አምላክ የተባለው ከሌሎ ነው የሚል አይደለም። የኔ ጥያቄ ስፔሲፋይ አድርጌ አልደባለቅ ምንም የተደባለቀ ነገር የለም እባክሽ ሌላ ቦታ ላይ አትሽሺ የጠየኩሽን ጥያቄ መመለስ ከቻልሽ ነው ካልቻልሽ በጣም ትዕግስት የሚፈታተን ባህሪ ነው ያለ ለመከራከር ሳይሆን እኔ መጽሐፍ ቅዱስ ለመከራከር ሳይሆን አምጪ መጀመሪያ ላይ አንድ አምላክ ከአብ ውጭ የተባለ አካል ካለ አምጪና ስጭኝ ይኸው እየጠበቅንሽ ነው ያለ ነው እየጠበቅንሽ ነው ያለ ነው ይኸው አምጪ ያ ጥያቄያችን ግን ማለት ነው ኢየሱስ ክርስቶስን መንፈስ ቅዱስንም ነጥለን አምላክ አይደሉም ማለት እንደማንችል ነው። አንድ አምላክ ከአብ ውጭ የተባለ አካል ካለ ጥቅስ አምጪ። ካለ አለበኝ ከሌለ የለበኝ ነው። ወደ ቀጣዩ እንሂድ። ወደ አንቺ ላሳየም ስሞክር እኮ እንዳልከው በቃ በአብ አንድ ወልድ መጠራት ይችላል። መንፈስ ቅዱስ ማለት አይደለም የጠየኩሽ ጥያቄ አንድ አምላክ የሚል ነው የጠየኩሽ ቀጥ ካለ ስጪኝ እየጠበኩሽ ነው። አለሽ ሜሮን አለው። ግን ይሄ ትንሽ ሰውን ኮንፊዩዥን ላይም ይጥላል። ምክንያቱም እኛ አይደለም በጣም ብዙ ሰው እየተማረ ነው ያለው። ጥያቄው አንድ ነው፣ ችግር የለውም። ጥያቄው አንድ ነው የጠየኩሽ ጥያቄ አንድ አምላክ የተባለበት ብሉ ኪዳን ላይ አራት ቦታ ላይ፣ አዲስ ኪዳን ላይ 16 ቦታ ላይ አንድ አምላክ የሚሉ ታዋሪያትና ነቢያት ማንን ነው ብዬሽ ጠየቅኩሽ። እኔ አብን ነው አልኩሽ። አንቺ ከሌም ነው በይኝና ንገሪኝ። አንድ አምላክ ስለ አንድ አምላክ ነው የተባለችው ነገር እዚህ ጋር ቬሪ ኢምፖርታንት ሆነ። ምክንያቱም እዚህ ጋር አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 ላይ ከአንዱ በቀር ማንም አምላክ እንደሌለ እናውቃለን፣ ነገር ሁሉ ከእርሱ በኩል የሆነ አንድ አምላክ አባልን ነው የሚለው አብን ነው። ኤፌሶን 4:6 ላይ ከሁሉ በላይ የሚሆን ከሁሉ በላይ የሚሆን በሁሉ የሚኖር አንድ አምላክ የሁሉም አባት አለ አለ ኢየሱስ አባትና አምላክ ነው። አንድ አምላክ አንድ አምላክ ነው የጠየኩሽ ጥያቄ። ተኳ የውና ተረከው ይለያያል። ምን ብሎ የተረከው ሲባል ዮሐንስ ወንጌል ምዕራፍ 6 በአብ ቅፍ ውስጥ እንዳለም የሌላ አሁን ነው አሁን ነው እዛው ላይ እዛው ላይ የሚናገረው ታይ ሌላ ቦታ ትሄጂ ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ እግዚአብሔርን ያየው አንድ ስንኳን የለም። ቴዎስን ያየው ማለት ነው በሱ ቅፍ ያለው ይሄ በሱ ቅፍ ማለት ሁይዝ ኢን ዘ ቦዘም ኦፍ ዘ ፋዘር በአባቱ ቅፍ ያለው። አሁን የት ነው ያለው ኢየሱስ? በአባቱ ቅፍ ነው፣ በአባቱ እቅፍ ያለው አሁን ላይ ያለው ምድር ላይ እያለ ተረከዋል። ምን ብሎ ተረከው? ዮሐንስ ወንጌል ምዕራፍ 6 ቁጥር 46 ላይ አብን ያየው ማንም የለም ብሎ ተረከ። ስለዚህ እግዚአብሔርን ያየ አንድስ እንኳን የለም ነው ጥያቄው። እኔ ጠየኩሽ ጥያቄ አንድ አምላክ የተባለው ባይብል ላይ ከአቡጪ አንድ አምላክ የተባለ አለ ወይ ነው ጠየኩሽ። ዮሐንስ ወንጌል 1:18 ላይ ያለው ታክስ በምን መልኩ አብን አይተው ሆነ? ከክርስቶስ ጋር አንደኛ ዮሐንስ 5:20 ላይ ምን ይላል? የእግዚአብሔርም ልጅ እንደመጣ እውነተኛ አንድ አምላክ የተባለው ጋር ይብቃኝ ነው። ምክንያቱም አረ ምንም እንትን የምትይው ነገር የለም እኮ። ምን ማስረጃ የለሽም። ስላሴ በበደቃው ታለ በኋላ እሺ እኔና አብ አንድ ነን ሲል ታዲያ ሌላ እንደገና እውነተኛ ነኝ ብሎ ኢየሱስ ክርስቶስ ለብቻው መምጣት አለ። እሱን ሰጥቻለሁ። አዎ ካለ ይነግርሻለሁ። አለ ወይስ ይሄ ለመጀመሪያ አንድ አምላክ የሚል አለ? ቢከስ ሶስት አምላክ ስላልሆኑ እንደዛ ሊባልም አይችልም። ነው አንድ አምላክ የሚል ከአብ ውጭ አለ ወይ ነው የምልሽ የተጠየቅሽው ወይም ደግሞ ሶስቱ አካላቶች አንድ አምላክ ናቸው የሚል ባይብል ላይ ጥቅስ አለ ወይ? አ ወል መንፈስ ቅዱስ አንድ አምላክ ናቸው ብላችሁ ታስተምራላችሁ። አው ወል ነው እንጂ አምላክ አምላክ አምላክ አድርጓል ኢየሱስ ሜሪ ያለው ድንጋይ ሊወግር ያነሱበት ምክንያት አላቸው ራሱ ይናገራል ራስን አምላክ አድርገሃል ብለው ፎልስ አኩዚሽን የጠቀሙበት። ፎልስ አኩዚሽን ማለት የሀሰት ክስ ማለት ነው። ኢየሱስ ራሱን አምላክ አላደረገም ማድረግም አይችልም እንጂ ራሱ ለምሳሌ አንቺ ራስሽን ሰው ማድረግ ትቻላለሽ። አንቺም ራስ ፎልስ አኩዚሽን ነው ሰው ስትሆን፣ ራስን አምላክ አድርገሃል ማለት ፎልስ አኩዚሽን ነው። ከዛ በኋላ ምን አለ? ቁጥር 35 ላይ አንብቢው ቢባል እንኳን አለ የሆነ ቢባል እንኳን አለ ከተከተከት አንብብ ሜሪ፣ ቀይ ቁጥር ስንት? ለንበል አውዱ ላይ ምን ስላለ ነው ውድድ ድንጋይ ሊወግሩ ያነሱት እና ሊገሉት የነበረው ያሰቡት ምን ስላለ ነው ብለን ስንል ዮሐንስ ወንጌል ምዕራፍ አስር ቁጥር ሰላሳ አራት ላይ ይኸው ኢየሱስ መለሰ፣ እንዲህ አላቸው እኔ አማለት ናቸው አልኩ ተብሎ በቃሽ ተጽፎ አይጻፍ፣ አይደለምን መጽሐፍ ሊሻር አይቻልምና የእግዚአብሔር ቃል የመጣላቸው አማለት ተካላቸው። የእግዚአብሔር ልጅ ነኝ ስላልኩኝ ተሳደባለ እንዴት ትሉኛላችሁ? አለ። ማን ምን ብሎ ነው ክለም ያደረገው? የማለጅ ነኝ ያለው ክለም ያደረገው፣ ያሉ አምላክ ራስህ ተሳደብክ ያሉት። ምን ስላልኩኝ ነው አለ? ተሳደባለ የምትሉኝ ምን ስላልኩኝ ነው አለ። እኔና አባ አንድ ነን ስላልኩኝ ነው አለ። እስቲ 36 አውዱ እዛ ጋር ያን በታል። እኔና አብ አንድ ነን አሁን ሲላል እነሱ ተሳድባል አሉት። ድንጋይ ለወግሩ አነሱ ይላል። ለምንድነው ያነሱት? እኔና አብ አንድ ነን ስላለ ነው። አይደለም ሰው ስትሆን ራስን አምላክ ስለ ስድቤ ነው አሉት። ስድቤ ደግሞ ምንድነው? ምን ስላልኩኝ ነው የሰደባችሁኝ ተሳድባል የምትሉኛለ። 36 ላይ ሁሱ፣ ለቀልድ ነው ሸሃዳ ያስኩት ብለሽ ዛሬ አውርተሽ ማታ ብትሄጂ ደግሞ ሸሃዳ ይዝሻል። አንቺ ለምትግዢ አምላክ ተጨነቂ አንቺ ልክ በራበሽ ቁጥር በደበረሽ ቁጥር ብድግ እያረግሽ ለምትክጁ አምላክ ተጠነቂ እንጂ አምላክ አምላክ ይሁን። ሁሱ ካልሹ ስራውን የተላከበት ነው። እስልምናው ነው በጣም ያልገባችሁ ያልተረዳችሁት፣ የሙስሊሞች ሳይኮሎጂ ለሙስሊሞች ሻሃዳ ማስያዝ ግዴታቸው ነው። ለአንተ እስልምና አይገባህ ማለት አይችሉም። ሰውየው ማንም ቢሆን ካላህ ጋር የተሳሰብ። እናንተ ግን ትንባላችሁ ቁጥር ለምን አምላክሽን ካልሽ ስትባል ምን ብትል ጥሩ ነው ማሮቼ እንዲያው ጠሎቴን አልሰማ ሲለኝ ነደደኝ፣ ነደደኝ፣ ንትደኛለች እና ሲነደኝማ ሄጄ ሁሱ ጋር ሻሃዳ ያዝኩ። ከዛ ጸጸተኝ፣ ጠሎቴም እንዲያው ጠነከር አለች። ውዳሴ ማርያምን አንብለቡላ አለው። ውዳሴ ማርያም እንቅልፍ ነው የሚያስወስድሽ። እኔ እናት፣ አደንዛዥ ዕጽ ነው ውዳሴ ማርያም። ወንጌል የማያቅ ሰው ውዳሴ ማርያም ካነበበ አደንዛዥ ዕጽ ነው የሚጠቀሙ። ይሄ ሰው መባል ያለበት በህግ ነው መጠየቅ ያለበት እንጉልፋቶ የሞተልሽን አምላክ ሳታቂ ሄደሽ ሁሱቤ ሻሃዳ ይዘሽ ስትመለሽ ውዳሴ ማርያም ታነበልሽ፣ እንደ ደናቁርት። ከዛ አለች ያቃዥኛል፣ አለች ገደለ ገደለ። ደሞ ወርዶ አለች ሶወጣ ሰዎች ያደሩጥኛል፣ አለች ከዛ መጠናቅ ፈለጉ። በሙስሊሞችና ኡስታዞችን ያዋረዳችሁ የሚመስላችሁ ሰለምቴዎች የሚዋረደው የእናንተ መንፈስ ነው። እናንተ ናቸው የምትዋረዱት። ስለዚህ ሶስት አይነት ሰለምቴዎች እኔ አይቻለሁ። አምላካቸውን አምላኩን የማያቅ ሰው ነው። ብድግ ሰው ይውላችሁ ለአምላኩ ይሞታ ሊታረዳል። ሰማዕታት እያዳችሁ የምታነቡትን ታሪክ አታውቁም። እንደ ይህ ያልገባኝ ምንድን ነው የምታነቡት የሰማዕታቶች ታሪክ እኮ ለሀብትና ለንብረት ሞቶ ሰማዕት እኮ የተባለ የለም። በቤተ ክርስቲያን ደረጃው ለክርስቶስ የክርስቶስ ሙሽራ ነው የሚባሉት አምላኬን አልክድም፣ ለአምላኬ ሞታለው፣ ከአምላኬ በቀር አምላኬ የለም ብለው ኮ ህይወታቸውን እስከ መስጠት ሲደርሱ ነው ሰማዕታት ነው የሚባሉት። ብድግ እያላችሁ ድንቢ ለድንቢ ድንቢ ኖራ ተጫውታችሁ ሻህዳ መያዝ፣ ሰኞ፣ ማክሰኞ፣ ሮብ ምናምን ተጫውታችሁ ሻህዳ መያዝ። ይሄ እኮ አምላካችሁን ጭራሽ እንደማታውቁት እኮ ነው የሚያሳየው። አታውቁትም አምላካችሁን። ለአምላካችሁ ክብር የላችሁም። አምላካችሁ ከፈለላችሁን ዋጋ አታውቁም። ስለዚህ ብድግ ባላችሁ ባኮረፋችሁ ቁጥር ጸሎታችሁ ባልተሰማ ቁጥር ፍቅረኛሽ ብሎክ ባረገሽ ቁጥር በራበሽ ቁጥር ወንድ ባየሽ ቁጥር አምላክሽን መካድ ማለት የሚያዋርደው ራስሽን ነው። በነገርሽ በዚህ ትሪክ ውስጥ ስለምን እናዋርዳለው የሚል ሰው ካለ ፌዝ ነው። የተወረዳችሁ አምላካችሁን በዚህ ልክ መካዳችሁ በራሱ ውርደት ነው። ውርደት ነው። ከሶስት ቀን በኋላ ከዚ አምላክሽ ይናፍቅሻል። ከአምስት ወር በኋላ ደግሞ ልክ እንደ ሴና ቁስልሽ ይሰፋል። ኢየሱስ እኮ ቁስሌ ነው ኢየሱስ አሁንም ቁስሌ ነው። ምን አርጎን ያቆሰለሽ ኢየሱስ አንቺ እንዳትቆስ ይመስሎኝ ኢየሱስ የቆሰለው አንቺ እንዳትሞች መስሎኝ ኢየሱስ ይሞተልሽ የአንችን ሞት ነው የሞተው፣ የአንችን ግርፋት የተገረፈው፣ የአንችን ስቃይ የታመመልሽ ኢየሱስ። ኃጢአት የሌለበት የእግዚአብሔር በግ እያለ ዮሐንስ የሚጠራው ለአንቺ ነው። ስለዚህ ያ ኢየሱስ የከፈለልሽ ዋጋ ከገባሽ ሙስጣፋና ከድርን ባየሽ ቁጥር ምን አባሽ ያሯሮጥሻል ነው ጥያቄያችን። ምን አባሽ ትሰሪያለሽ ነው ጥያቄያችን። ይሄ ነው ጥያቄያችን። ይሄ ነው የምንጠይቀው ከዛ ደግሞ ሰብሰብ ይሉና ልክ ሻሃዳ ሲይዙ ሙስሊሞች እስልምና ነስ ሲያስተምሯቸው እስልምና ትክክል ነው። ከዛ ደግሞ ሰብሰብ ብሎ ክርስቲያኖቹ ነይ፣ እስቲ እስልምና ትክክል ከሆነ ክርስትና ስህተት መሆኑን አሳግኝ ስትባል መልስ የለም። እሽ ነይ ከእስልምና ወጣሽው እስልምና ስህተት ሆኖ ከሆነ ክርስትና እውነት መሆኑን አሳግኝ ሲባሉ መልስ የለም። ገንዘብ በልታ እኮ ነው ሰአዳ የተባለች ክርስቲያን እኮ አንድ ሺህ ሁለት መቶ ድርሃም ቁርጥም አርጋ በልታ እኮ ነው። ሃይማኖቴን ስላቃየርኮኝ አለች። የሰው ባልቀምታ፣ የሰው ገንዘብ በልታ።